ሰሞኑን መወያያ እና መነታሪኪያ ሆኖ በሰነበተው በቀይ ባህር ተጠቃሚነት መብትና የአሰብ ወደብ ባለቤትነት ጉዳይ ላይ የግል አስተያየቴን ማቅረብ እፈልጋለሁ። ምናልባት ይህ አስተያየቴ ብዙዎችን ሊያስቀይም ወይም ደግሞ ደስ ላይ ላሰኛቸው ይችላል። ምናልባትም ውግዘት ሊያስከትልብኝ ይችላል። ነገር ግን የግል አስተያየቴ ስለሆነ የማቅረብ መብቴ ይጠበቅልኝ። በዚህ ወቅት ኢትዮጵያ ውስጥ በርካታ ተነግሮ የማያልቅ ችግር አለ። ከሁሉም በላይ የህዝብ እኩልነት፣ የሀገር አንድነት ጥያቄ አለ። የኢኮኖሚ ችግር አለ። ድህነት፣ ስራ አጥነት ተንሰራፍተዋል። እንዲሁም የህግ የበላይነት ጠፍቷል። ይሁን እንጂ እነዚህ ችግሮች በሀገር ውስጥ ስላሉ የአሰብ ወደብ ባለቤትነት መብታችንን እንዳንጠይቅ ሊያደርገን አይችልም። የቀይ ባህር ተጠቃሚነት መብታችንን ሊያስቀይረን አይችልም። ምክንያቱም እነዚህ የተጠቀሱት ችግሮች በየትኛውም ዘመን መቼም ቢሆን ሊኖሩ የሚችሉ ናቸው። ነገር ግን ድህነት ስላለ፣ የኢኮኖሚ ድቀት ስላለ፣ የፍትህ እጦት ስላለ የባህር በር ጥያቄ፣ የወደብ ጥያቄ መነሳት የለበትም የሚል ግን አመክንዮ አልባ ነው። ምክንያቱም እነዚህን ጥያቄዎች እንዳናነሳ በመጀመሪያውኑ ሴራ የሚሰራብን ሆን ተብሎ ስለሆነ ማለት ነው በድህነት የምንፏቅቀው የባህር በራችንን ወይም ወደባችንን አሳልፈን ስለሰጠ ነው ዛሬ ፍትህ በሌለበት ሀገር እኩልነት ባልተከበረበት ሀገር ወይም ደግሞ ችግር ባለበት ሀገር እንዴት የአሰብ ወደብ ጥያቄ ታነሳላችሁ እንዴት እርስ በርሳችሁ እየተጣላችሁ ቀይ ባህርን ትመኛላችሁ እያሉ የሚሳለቁብን የጎረቤት ሀገራት እና አንዳንድ ደግሞ ባለማወቅ አብረው የሚያጨበጭቡ ኢትዮጵያውያን እውነታውን የማንረዳ ይመስላቸዋል። እውነታው ኤርትራን ጨምሮ ግብፅ እና ሌሎችም ሀገራት በሀገራችን ውስጥ ምስቅልቅል በመፍጠር ሁልጊዜም በጋራ ቆመን የነሱ ጥቅም የሚሉትን ነገር እንዳንነካባቸው ስለሚፈልጉ ነው። ድህነታችን የሚመነጨው ከነዚሁ አካላት ነው። ስለዚህ ዛሬ ደግሞ ጥያቄውን ስናነሳ ድሆች ሆናችሁ እንዴት ይህን ጥያቄ ታነሳላችሁ? ይሉናል። ይህ ተቀባይነት የለውም። በሀገራችን ውስጥ ያለውን እኩልነት ማጣት፣ የአንድነት ማጣት፣ እንዲሁም የህግ የበላይነት፣ የኢኮኖሚ ድቀት እነዚህን ነገሮች እንዲመለሱልን እንፈልጋለን። ተከባብረን በእኩልነት የምንኖርባት ቋንቋና ብሔር የማይለያየን አንዲት ሀገር እንዲኖረን እንፈልጋለን። ለዚህም እንሰራለን። ነገር ግን ይህን ጥያቄያችንን ቀድሞ ይመለስ፣ ከዚህኛው ጥያቄ በኋላ ይሄኛው ይምጣ የሚል የፕራዮሪቲ ጉዳይ አይደለም። ሁሉም ጥያቄዎቻችን በማንኛውም ሰዓት በማንኛውም ሁኔታ መመለስ አለበት። እኩልነት ሊሰፍን ይገባል መቼ አሁን የባህር በራችንን የባህር በር መብታችንን ልናስከብር እንፈልጋለን መቼ አሁን የአሰብ ወደባችንንም ማስመለስ እንፈልጋለን መቼ አሁን ስለዚህ ይሄ የእስኬጁል ጉዳይ አይደለም ማለት ነው መጀመሪያ ይሄ ይመለስና የሚሉት ሻቢያዎች ናቸው ሻቢያ ድህነታችንን ካስፋፉ ሀገሮች አንዷ ነች በእጅም በእግሯም እያቦካች የኖረችው የራሷን ሀገር ፖለቲካ ሳይሆን የኢትዮጵያን ፖለቲካ ነው ዛሬም ተመልሰው የእኛኑ አንደበት የእኛኑ ዜጎች አንደበት እየተጠቀሙ የችግራችን መፍትሄ ሳያገኝ የባህር በር ጥያቄ አናነሳም፣ ለዚህ ጉዳያችን መፍትሄ ሳይገኝ የወደብ ጥያቄ አናነሳም የምትለው ሻቢያ ራሷ ናት። ስለዚህ ውድ ኢትዮጵያውያን፣ ብዙ ችግሮች አሉብን፣ ተጽፈው የማያልቁ ችግሮች አሉብን። እነዚህ ችግሮች በሙሉ መመለስ አለባቸው። ጥያቄው የትኛው ይቅደም ሳይሆን ሁሉም ጥያቄዎቻችን ይመለሱ። ከሁሉም በላይ ደግሞ አሰብ ወደባችን በእጃችን ሊገባ ይገባል። ይህን የምልበት ደግሞ አንድ ምክንያት አለኝ። ምናልባት የአሰብ ወደብ መመለስ ኢኮኖሚያችንን በከፍተኛ ሁኔታ ያረጋገዋል፣ የሀገራችንንም የኢኮኖሚ እድገት ያፋጥነዋል። የሀገራችን ኢኮኖሚ ባደገ ቁጥር ደግሞ ምናልባትም የሀገር መረጋጋት፣ የፖለቲካ መረጋጋት እና የሕዝብ አንድነት ይመጣል የሚል እምነት አለኝ። አሁን ያለው የፖለቲካ ቁርቁስን ከድህነታችን የመነጨ ነው። አብዛኛው ድሃ የብሔር ፖለቲካ እየፈለፈለ ኑሮን የሚደጉምበት መንገድ ነው እየፈለገ ያለው ሀገሩን እየሸጠ ከሀገሩ በላይ ብሔሩን እያስቀደመ ሆዱን መሙላት ነው የሚፈልገው። ስለዚህ በጊዜ ሂደት ወደባችንን አስመልሰን ኢኮኖሚያችንን ስናረጋጋ እንደነዚህ አይነት ለሆዳቸው ሀገራቸውን የሚሸጡና ሀገራችን እንዳትረጋጋ የሚያደርጉ አካላት እየጠፉ ይሄዳሉ የሚል እምነት አለኝ። ስለዚህ የአሰብ ወደብን ማስመለስ እንዲያውም ቅድሚያ ሊሰጠው የሚገባ ጉዳይ ነው የሚል አመለካከት አለኝ። የእናንተን ሀሳብ በጨዋነት በኮሜንት አሳውቁ። ይቆየል።